ይቅር፣ ይቅር ሁሉም ነገር ይቅር፣ ፍቅር ከአንተ ጋር ሲሆን። ሰላም ቤተሰብ፣ ላይክ ሽር ያደርጋችሁ። ጉድ ሄርሜላ እና አብርሃም እንግዲህ መተዋል በአዲስ ነገር ማለት ነው። እንግዲህ አብርሃም ምንም ቢሆን እንግዲህ ሱስ ያለበት ሰው መቼም አይተውም ብያለሁኝ። አመል ያለበት ሰው እና ይቅር፣ ይቅር ከአንተው። ኧረ፣ ኧረ ቀስ በይ እንዴ! ረረ ጉንጩ ሳመችው። ወይኔ እናቴ እና እንግዲህ ትናንትና ሩታ እንደዛ ሲል ዛሬ ደግሞ ከሷ ጋር እንዴት ሊመጣ ቻለ? እንዴት ይቅር ይቅር እንዴት እንደዚህ አይነት ነገር ሊጠቀም ቻለ? ይሄ ቪዲዮስ እንዲ ሊል። እስኪ እናንተ ፍረዱ። አንድ ባለትዳር ሰው ተብሎ እንደዚህ ክብሩን ክብሩን ማዕናውን በሚያስነካ መልኩ እንዲህ ዛሬ ይሄ ቪዲዮ ሊፖስት ቻለ። ይሄው እሷ እንግዲህ እንደዚህ እያለችው እየሳሳመችው ደግሞ የቀሚሷ ክፍተት ዊ ኧረ ትንሽ ጎንበስ ሳቲም ትንሽ ከፍ አታደርጊውም ነበረ? አዎ፣ አዎ እንደሱ ቀና በይ ካልዳን ይሙት እንዴ? እኔ ሶስተኛ አራተኛ ቢሆን እገባለሁ። ረቂጥ አረ መሸምቂጦ አኮ አይደለም፣ የሆነ ስፖንጅ አርጋበት ነው። ይኸው እኮ ሄድ ሄድ ይላል። ስፖንጅ ነው ስፖንጅ ነው ማለት ነው። እና አብርሃም ታደሰ ይሄው እንግዲህ ፏ እያለ ነው በሷ ጭፈራ። አረተው አብርሃም ተው ተው ርቀትሽን አረ አረ አረ፣ እንዴ ፈጣሪ የማይወደውም እንዴ እርቀሽ። ወይኔ የበላቸው እንደው አብርሃም፣ እንደ እውነት የምልህ ይሄ እንደው የሰው መውደድ የሰጠህ ከየት ነው? ያም የመጣ ጉንጭን ይስማል ያም የሄደ እንትን ይልሃል። በቃ ያንተ ፊት እኮ በቃ የማንም ፊት ታዝል ነበር። አሁን ደግሞ ያንተን ውጭ መሳሙ ነው ሴቶ ስራው ማለት ነው። እና ቤተሰብዬ የዛሬውን ቪዲዮ የታችሁ ምን ተሰማችሁ? እኔ በጣም ነው የገረመኝ። እኔ የምጠብቀው ከሩታ ጋር መጥቶ ጥሩ ነገሮችን ፖስቶልን ነው። ይሄው ደግሞ እንግዲህ በአዲስ ነገር ማነጋገሪያ በማድረግ እንግዲህ እንደዚህ ቅበጭ እያደረገ መጥቷል ማለት ነው ነው አብርሃም፣ መቼ የማይረቅም ሱስ ያለበት ሰው መቼ የማይረቅም። ከዛ ከሱሱ በሽታ እኮ ነው በሽታ። አንዴ ብቻ ትለከፉት ተተለከፋችሁ፣ መውጫው በጣም ከባድ ነው። ታዲያ አንዳንድ ጅሎች ተዉ፣ ይሄ ነገር አይሆንም ስትሏቸው፣ አይ ይሆናል ብለው እዛው ላይ ጥንክር ብለው እንትን የሚሉት ነገር ይገርመኛል። ለራሳችሁ ነው እኛ አብርሃምም እንዳትሰደብ ነው እኛ ተው እያልነ ያለነው እየመከርን ያለነው ግን፣ አንተ የሚመክርህን ሰው አታቅም አብርሃም ወንድሜ፣ እውነቴን ነው የምልህ። እኔ ሰው ሲሰርብህ እኔ የፈለግኩት ልተችህ ይችላለሁ፣ ግን ሰው ሲናገር እንዴት እንደሚያናድዴ ግን አንተ ለሩታ ክብር ስጥህ። አብርሃም ዛሬም ጊዜው አረፈደብህም ሽማግሌ እየተጠበቀ እንዴት አንተ ዛሬ ይህን ቪዲዮ አብራችሁ ትፖስት አላችሁ? እንዴት እኔ በጣም ነው ያፈርኩት ቤተሰብዬ እንዴ ግሬስ ፋሚሊ መቼ ነው በቃ ይሄንን ድራማ የሚባል ነገር መቼ ነው የሚያበቀው? ድራማ ነው እንጂ መቼም ይሄ የእውነተኛ ታሪክ አይደለም። እንዴት እንዴት እንደሚያረጋት ደግሞ አሳዳጊ በደለሽ ባለትዳሬ፣ እንደዚህ አድርጎ መንዘላዘል ዘልዛላ። አረ ምንም ዘመድ ብቶኝ ዘመድም እንደዚህ አይሳሳምም። እንዴ ምን ነው አበዛሽ አበዛሽው።